ጤና ይስጥልን የሸገር ፕሬስ ተከታታዮች፣ የእሳቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን ፌዴራል ፖሊስ በጤና ባለሙያዎች ላይ አስደንጋጭ መግለጫ አወጣ። የገዛ ልጇን ከአዲስ እጮኛዋ ጋር የገደለችዋ እናት ሁለቱም በሞት እንዲቀጡ ተወሰነ። ምጥ መጥቶ በቀጥታ የቴሌቪዥን ስርጭት ላይ ዜና ያነበበችው ጋዜጠኛ እያነጋገረች ነው። ኢትዮጵያ ከፍተኛ ብድር እንዳለባትም ተነገረም። በአማራ ክልል ሁለት ሚሊዮን አካባቢ የሚሆኑ ተማሪዎች ከትምህርት ቤት ቀርተዋል ተባለ። ሌሎችም ዜናዎች አሉን። እስከ ፍጻሜው ድረስ አብራችሁን ቆዩ። አርባ ሰባት የጤና ባለሙያዎች በቁጥጥር ስር መዋሉን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ በወቅታዊ ጉዳይ ላይ አስመልክቶ ያወጣው መግለጫ ሙሉ ይዘቱ እንደሚከተለው ነው። ሰሞኑን የጤና ባለሙያዎች ያነሱት የመብት ጥያቄን ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ ስራ ማቆም አድማ በማድረግ በጤናው ዘርፍ ላይ ሁከትን በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎች የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት ጀምሯል ይላል መግለጫውም። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎች ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጡ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ይላል የፌዴራል ፖሊስ ያወጣው መግለጫ። መግለጫው ቀጥሎም ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማን የጤና እርዳታ የሚያስፈልጋቸው ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጣቸው ተቋማት ውስጥም ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦች ላይ ዛቻና ማስፈራሪያ ከማድረስ ባለፈ ውከት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። መግለጫው ይቀጥልናም የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎች የሙያ ስነ ምግባርና ህግ በማይፈቅድ ሁኔታ የዜጎች ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎች ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል ይላል፣ በመግለጫው ላይ ያወጣው ማስረጃ። በዚህ አጋጣሚ ህዝባቸውንና ህግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ፣ ከዚህ ውጭ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለው ህጋዊ እርምጃ አጠናክሮ እንደሚቀጥልም በመግለጫው አስታውቋል። እናቷም የእንጀራ አባቷም በሞት እንዲቀጡ ተወሰነም። ወላጅ እናት ወይዘሮ ውሃ እና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ነች። ከቀድሞ ባሏ ጋር የተፋታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋ በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶች በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጠል ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻም በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአርመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃኗን በአምላክ ግርማ እንገለዋታል። እናቷም የእንጀራ አባቷም በሞት እንዲቀጡ ተወስኗል። በአማራ ክልል ከአራት ነጥብ ሁለት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተነገረ። የዩኒቨርሲቲ ምሁራን በጥናት የተደገፈ የመፍትሄ ሀሳብ በማፍለቅ የድርሻቸውን ኃላፊነት ሊወጡ እንደሚገባ ከደብረ ብርሃን ዩኒቨርሲቲ ማህበረሰብ ጋር ውይይት መካሄዱም ተገልጿል። ከደብረ ብርሃን መንግስት ኮሚኒኬሽን የተገኘው መረጃ እንደሚያመለክተው በክልሉ የተከሰተው ግጭት አውዳሚና የሚያሳስብ መሆኑን በውይይቱ ላይ ተነስቷል። ችግሩ ከዚህ የበለጠ ውድመት ከማስከተሉ በፊት በውይይትና በድርድር እንዲፈታ ፍላጎታቸው መሆኑንም ገልጸዋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አማካሪ ባይ ያለባቸው እንደገለጹት እየደረሰ ያለው ጉዳት የዩኒቨርሲቲው ማህበረሰብ ተረድቶ የመፍትሄ አካል እንዲሆን ጥሪ አቅርበዋል። የደብረ ብርሃን ከተማ ከንቲባቱ በድሉ እሸት በማጠቃለያው ላይ እንደተናገሩት በክልሉ በተከሰተው ችግር በርካታ ሰብአዊ፣ ቁሳዊ፣ ማህበራዊ፣ ኢኮኖሚያዊና ስነንቦናዊ ጉዳት መድረሱን ዘርዝረዋል። በክልሉ ከ4.2 ሚሊዮን በላይ ተማሪዎችም ከትምህርት ገበታ ውጪ በመሆናቸው የትውልድ ክፍተት መፈጠሩን አመልክተዋል። ከዩኒቨርሲቲው ማህበረሰብ ጋር ውይይት ማድረግ ያስፈለገበት ምክንያት የችግሩን ስፋት በመገንዘብ ለዘላቂ ሰላም ተቀናጅተው መስራት አስፈላጊ በመሆኑ ነው ሲሉ ተደምጠዋል። የተከሰተውን የትውልድ ክፍተት የሚሞላ በእውቀት በክህሎትና በመልካም ስነ ምግባር የታነጹ ምሩቃንን የማፍራት ተልእኮ ዩኒቨርሲቲው በትጋት እንዲወጣ ከንቲባ በድሉ ማሳሰባቸው ተነግሯል። የኒውዮርኳ ዜና አንባቢ በምጥ ላይ ሳለች የሁለት ሰዓታት እርዝመት ያለው የመረጃ ሰዓት መርት ከመጨረሷ ግርምተን ፈጥሯል። መገናኛው በኒውዮርክ ከተማ ያደረገው ዋርገብ ቲቪ ጋዜጠኛ የሆነችው ኦሊቪያ ጃኩት የሮብለት ማለዳ ዜና አንባቢ በነበረችበት ወቅት 12 ሰዓት ላይ አየር ላይ ከመውጣቱ አስቀድሞ ከሌሊቱ 10 ሰዓት ከ15 ላይ የእንሽርት ውሃ መፍሰሱ ተነግሯል። በዚህም ምንም እንኳን እንስቷ ወደ ሕክምና ተቋም መወሰድና የወሊድ ሂደቷን መጀመር የነበረባት ቢሆንም እንደዛ ሳይሆን ቀርቷል። የቀጥታ ስርጭቱን አብራ ዜና ለማንበብ የተሰየመችው ጁሊያን ዱን የተባለች ስትሆን ጁሊያንም፣ አስቀድመን የምንነግራችሁ ሰበር መረጃ አለን፣ የባልደረባዬ ኦሊቪያ የእንሽርት ውሃ ፈሷል፣ ልጅም ልትወልድ ነው ስትል ነበር በቀጥታ ስርጭት ላይ ያስጀመረችው። Broke. You know, timing her contractions. We'll see. I'm going to pay attention. What, two minutes apart? ታዲያ ኦሊቪያ ምንም እንኳን ባልደረቦቿ ወደ ሐኪም ቤት እንድትሄድ ቢነግሯትም እሷ ግን ምጧ የመጣው ያለ ጊዜው እንደሆነ በመግለጽእና የመረጃ ሰዓቱን እንደጨረሰች ወደ ሆስፒታል እንደምትሄድም በመግለጽ በቀጥታ ወደ ዜና ማንበቧ መግባቷ ተነግሯል። ነገር ግን የእርግዝና ቀኗንና የመውለጃ ቀኗ ያውቁት የነበሩት የስራ ባልደረቦቿ በቴሌቪዥን ስክሪኑ ጫፍ ላይ ኦሊቪያ መውለድ ከነበረባት ሁለት ቀናት እንዳሳለፈች የሚያሳዩ መግለጫዎች ተለጥፈውም ነበር። እንስቷ በዚህ ሁኔታ ለሁለት ሰዓታት ገደማ መረጃ ስርዓቱን ከባልደረባዋ ጋር በመሆን ስትመራ የቆየች ሲሆን ስርጭቱ እንደተጠናቀቀ ከባልደረቦቿም ብሎም ከዳይሬክተሯ አድናቆትና ምስጋና ተችሯታል። ከስርጭቱ መጠናቀቅ በኋላም መልእክቱን ያስተላለፈው የፕሮግራሙ ዳይሬክተርም ኦሊቭ ለተመልካቾችና ለሙያዋ ልዩ ክብር ያላት ጋዜጠኛ ነች፣ ዛሬ እሱን ያሳየችን ሲል ተደምጧል።

የኢትዮጵያ መንግስት ዕዳ 625 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አሳውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና የመንግስት የሚሰብስበው ገቢ ለዕዳ መክፈል እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገበው ሀገራት ተርታ ተሰልፋ ነበር ካለ በኋላም ካለፉት 10 ዓመታት ወዲህ ግን እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱንም አስረድቷል። ከዚህም መውጫ ያላቸው ምክረ ሀሳቦችም ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መሆኑን የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ እዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካኝነት ይፋ የሆነው ይሄኛው መረጃ እንዳለው የኢትዮጵያ እዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌም ከዓለም አቀፍና አህጉራዊ ድርጅቶች የተበደረቻቸው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆን፣ ከግለሰቦች ያለባት ብድር ደግሞ 17 ቢሊዮን ዶላር ይደርሳል ማለቱንም አስረድቷል። በአዲስ አበባ ከተማ አንድ ኪሎ ኮረሪማ ከ2600 እስከ 2700 ብር እየተሸጠ ነው። በአዲስ አበባ በተለያዩ ንግድ መደብሮች ላይ ለምግብ ማጣፈጫ ጥቅም ላይ የሚውለው ኮረሪማ ዋጋው በከፍተኛ ሁኔታ መጨመሩን የተናገሩት ካለፉት 15 ቀናት ጀምሮ የተጋነነ የዋጋ ጭማሪ መኖሩን ተናግረዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን በ17 ወረዳዎች የኮረሪማ ምርት በዋናነት የሚመረት ሲሆን በተጨማሪም በቤንች ሸኮና በምዕራብ ኦሞ እና በሸካ ዞን በብዛት ይመረታል። ባዞን በብዛት የኮረሪማ ምርት የሚመረትበት ቢሆንም ከሰሞኑ በዞኑ ከ1500 እስከ 1700 እየተሸጠ መሆኑንና ታይቶ የማይታወቅ ጭማሪ ማሳየቱን የአካባቢው ነዋሪዎች ተናግረዋል። ኮረሪማ ከተተከለ ከ3 እስከ 5 ዓመታት ቆይቶ ምርት መስጠት የሚጀምር ሲሆን አርሶ አደሮች ምርት መስጠት ከጀመረ በኋላ ከ7 እስከ 10 ዓመታት በየዓመቱ ከአንድ ሄክታር በአማካኝ ከ30 ኩንታል በላይ ምርት ሊያገኙ እንደሚችሉ ጥናቶች ይጠቁማሉ። በሸገር ፕሬስ ዩቲዩብ ቻናል የድርጅቱን አገልግሎትና ምርት ማስተዋወቅ ከፈለጉ በስልክ ቁጥሮቻችን ይደውሉ። በጥራትና በተመጣጣኝ ዋጋ አገልግሎቱን ያገኛሉ። ሸገር ፕሬስ። የሰዓቱ ዜናዎቻችን እነዚህን ይመስላሉ። ሁሌም ዜናዎቻችን እንዲደርሳችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን አትርሱ። በሰላም ዋሉ።